አላየሁትም አላየሁትም ቪዲዮውን እስካሁን ምግብ በስነስርዓት አልበላሁም። ቁርአን ነው ምንጭ በየቤቱ እየረገጡኝ ማለት ነው። ዛሬ ደግሞ ጭራሽ የልጄን የኔን የባሌን ቦታ አድርገው አንድ ላይ ለምን ይህናል? ምን አድርጌ ነው እኔ እንደዚህ እስኪ የሚሄድብኝ ሳያረጋግጡ። ሴትዮዋ ሀሳቧን ቀይራ ተሳፈረች፣ ወደ ሌላ ሀገር። ሌላ ሀገር ሄደ እዚህ ናት ግን ሀሳቧን ቀየረች። ልትቆይ ነበረው ለባሌ የከፈለችውን ኮሚሽን ለማጣጣት የልጅቷን አስራ ስምንት ቀን ሳትሰጣት ሄደች። እሺ ሄደች ከሱ ጋር ስታወራ አስራ ስምንት ቀን እዛ ቤት ባለቤትሽ ያስገባት ቤት አስራ ስምንት ቀን ሰርታ ሴትዮዋ ደሞዟን ሳትከፍላት ተሳፈረች አንድ ወር ከአስራ ስምንት ቀን የአንድ ወሩን ከፍላት የአስራ ስምንት ቀኑን ከሱ ውሰጂ ብላት ሄደች ለምን ኮሚሽን ስለቀየረች የሚከፈለው የኮሚሽን ብር የአስራ ስምንት ቀን ደሞዝ ይሆናል አዎ እኔ እንጃ፣ እኔ እሱን አላውቅም። የሱ ይሄ እሱ ነው የሚሰራው። እሱና እሷ ተስማሙ፣ አወሩ። ገባሽ? እኔ እሰጥሻለሁ አልካዳት። አሁን እጄ ላይ ያለው ሳምንት ማስረጃ ነው። እሰጥሻለሁ አላት። ኦኬ፣ ከዛ በኋላ ለኔ አልተደወለ፣ ለጓደኞቼ ተደወለ። ከዛ በኋላ ለጓደኞቼ ተደውሎ ደግሞ እኔ ጋር እህቴ እንዲያደረገኝ ባልሽ ብለህ አልደወለችኝ፣ አረብ አስደወለችኝ። አረብ ደውሎ እኔ ፖሊስ ነኝ ብር በልተሽ ባልሽ በልቷል አለቃችሁ ምናምን፣ ዛቻ። ሂድና ክሰሰኝ፣ እኔ ምን አገባኝ፣ ስለምንድነው የምታወራው ብዬ ዘጋሁበት። የዛ ቀን እኔና ባሌ በጣም ተጣላ። እንዴት በአረብ በአንተ የተነሳ ይደወልብኛል? እኔ ምን አገባኝ። ሲቀጥል፣ ለምን እንደው ምንድነው ንገረኝ ብዬ ስለ አወራኝ አስረዳኝ። ሴትዮዋ ጋ ደወልኩኝ፣ ማዳም ዋጋ ማዳም ደወልኩኝ፣ ሪከርድ አደረግኳት፣ ጨረስን። ከዛ እሱ ባሌ በጣም ተናደደ። እሱ ሳምንት ስጪኝ እየሰጥሻለሁ ነበር ያላት። እንዴት ሚስቴ ጋ በአረብ ታስደውላለች ብሎ ተናደደ። እለ ያዘው እለያዘው እንደውም አለቃትም ሄዳ አለውላና ያለ ሊጣላት ማለት ነው። እኔ ለመንኩት ውልክ እንደዚያ ነገር ውስጥ አትግባ። ከእዛ በኋላ እሷን ከሱ ጋር አውርቼ ነው። ከዚያም እኔን አወራችኝ። ከአረቡን ተድቤ ስትዘጋበት እኔን አወራችኝ። እሷ ስታወራኝ እኔ ደንፉ ጭሬ አንቺ መጀመሪያ ለምን እንደሴት እኔን አላወራሽኝም በአረብ ደውለሽ ለምንድን ነው ያዛት? እኔ ብፈራ መስሎሽ ነው ወይ አልፈራም። ማስረጃ አለኝ፣ ሁሉም ቮይስ አለ ብዬሽ አልኳት። ስላት ምን አደረገች? አረ፣ ቅድም እኔ በሰውየው ከደወለልኝ በኋላ መደወል ጀመርኩ ሚስቷ ጋር ሳይ ሱሱ ብላ ቮይስ ልካለች። ከዛ በኋላ ማለት ሰውየ ከደወለልኝ በኋላ ከዛ ቮይሱን ሰምቼ እኔ ሰውየ ሲደውልኝ መደወል ጀመርኩ። ልናገራል ስደውል አታነሳለኝ። ከዛ በኋላ እኔ ተረጋግቼ ቁጭ ካልኩ በኋላ ደወለች። ስደውል አላነሳውላትም። ቮይስ ላኩለት። አንቺ በአረብ አስደውልሽብኛል፣ አረብ ዝቶብኛል። አረቡ ይጨርስ ከአንቺ ጋር እና እኔ ጋር። አሁን ለምንድነው የምደውልኝ? አሁን ስራ ይዣለሁ፣ ማውራት አልችልም። በትህትና ነው እንዲሁም እየጨውኩ ራሱ አረ ነው ለምን ይሄ ነገር እንደሚመጣ ስለማውቅ ተጠንቅቄ፣ አረ እንዲሆነ ዛሬውኑ መጥቼ ሱቅሽን ነው የማቃጥለው አለች። ጎይሶ አለ ሱቅሽን መጥቼ አነድዋለሁ አለችኝ። እንደዛ እንኳን ስትለይ ተናድጃለሁ። እስቲ ወንድ ነሽ አንቺ ማነሽ ማለት እችላለሁ፣ ግን ምን እንዳልኩ አታውቂያለሽ። በፍቅር ካልሆነ በማስፈራራት ምንም ነገር አታገኝም? በፍቅር አውሪ፣ ሁሉ ነገር ይስተካከላል። ማንንም የማንንም ሱቅ ማቃጠል አይችልም። እኔም አንቺን አላቃጥልሽም፣ አንቺም እኔን አታቃጥይኝም። በፍቅር አውሪ አልኳት። ከዛ ጓደኛዋ ተቀብላ ቱሴ ተናዳ ነው ጨብሳ ነው፣ ተረጋጊ። ለማቃጠል ፈልጋ አይደለም። ልጅቷ እንደዚህ አይነት ሰው አይደለችም። እሷም እያለቀሰች ቮይስ ትንክልኝ፣ ችግር የለውም በቃ እሺ ተረጋጊ። ወላሂ እኔ እንደዚህ አይነት ሰው አይደለሁም። ግን ለምን እንደዚህ ታደርጊያለሽ? በእንደዚህ አይነት መንገድ ምንም አይሆንም አልኳት። እኔ ከሱ ጋር አውርቼ ነገ እነግርሻለሁ ምን እንደሆነ አልኳት። በማግስቱ እሱ በጣም ተናደው አልሰጣትም፣ አስቀይማታለሁ ምናምን እያለ እያበደ ነው። እኔ ጋር እኔ ጋር ጸብ ስለፈጠርን ማለት ነው። በእሷ የተነሳ ለምን እኔ እምቢ አላልኳትም፣ አልካድኳትም፣ ጊዜ ስጪኝ ነው ያልኳት። ለምን የሁሉ ነገር ታደርጋለች ካንቺ ጋርስ ለምን ታጣላኛለች ብሎ ማለት ነው። ከዛ እኔ በቴክስት እሷ አጠገቤ ስላለ ማሙ፣ ወላሂ ልጄን ሳይ ዛሬ አንድ ብር የለኝም፣ ዛሬ ቢኖር ሰጥቼሽ እገላገልሽ ነበረ፣ ግን ዛሬ አንድ ብር የለኝም። ዛሬም ሊሆን ይችላል ነገም ሊሆን ይችላል፣ ሰርቼ አንድ ህሙማን እንኳን ስሸጥ እሰጥሻለሁ አልኳት። ያለው 200 ዶላር ነው። ሴትዮዋ ያለችኝ ያ 20 ቀን ነው፣ ሪከርድ አድርጊያታለሁ። ችግር የለውም፣ 200 ዶላር ምንም ቢሆን ስጪኝ አለች። ችግር የለውም። ለስራ ነገ ነገ ዛሬ አታውቂም፣ የኔ ስራ አሁን ሊሆን ይችላል። አንድ ማኔር ውስጥ ሰጥሻል አልኳት። ማስረጃ አለኝ ቴክስት አለኝ ሀብ በይሄ ሁሉ ሳወራት በትዕትና ነው ማውራት። ከዛ ምን አደረገች? ወዲያውኑ ከአንድ ሰላሳ ደቂቃ በኋላ የኔ የባሌን ፎቶ አድርጋ ሌባ ሁላ ሌባ ሁላ በሚል አቀናብራ ላከችልኝ። እኔ አልዋሽም፣ ስትልክልኝ፣ አንይ ለመጀመሪያ ጊዜ እንደዚህ አይነት ነገር ሳይ ልቤ ስንጥቅ ነው ያለው። አልዋሽም ለመጀመሪያ ጊዜ ማለት ነው። ከዛ እንዴ አልኳት፣ እያስፈራራሽ ነው። እኔኮ በትህትና ማልኩልሽ እንደ ሴት፣ እያስፈራራሽ ነው። እንደውም ካልፖሰትሽው ይደብረኛል አልኳት። ይሄ ብልግና ነው። ለኔ ከመፖሰት አይተናነስም። ባሌን እንደዚህ አድርገች ለኔ ከመላክ ማለት ከመፖሰት አይተናነስም። እንደ ፖሰትሽ ነው ይሄ ብልግና ነው ብዬ ዘጓት። በማግስቱ አሽሙር ስማችንን አልጠራችም እንጂ ስለኛ እያወራች ሼር አደረገችልኝ ቪዲዮ ቲክቶክ ላይ ማለት ነው። ሼር ስታደርግልኝ ቦለኳት። ከዛ ከሱ ጋር ትጨርስ ብዬ ኦኬ እኔ ጓደኞቼ ፕሮግራሙ አዘጋጁ እነግርሻለሁ ያው ሁሉ ነገር ሲጠነሰስ እኔ የማውቀው ነገር የለም። ጓደኞቼ ፕሮግራሙን አዘጋጁ። እዛው ሰርግ ላይ ሆነ ቪዲዮ በሳ በኔ ብር ሰረጉ በምን ብላ ቪዲዮ ተሰረጫቸው ይሻል እዛ ጋር እኛ እንዳን ስልኬ ራሱ የታፈለው ለዛ ነው እኔ አልገባኝ ሰርጉ ላይ ሆነ አቡ ከዛ ደከመን በዛም ስንጋበዝ ምን ስንል አምሽተን ቤት ገባን፣ ተኛው። ጠዋት ሀገር ሰላም ነው ብዬ እኔ ስልክ ላይ ምንም ስላልተቀረጸ የተፖስተ ካለ የሰርጉን ፕሮግራም ቁጭ ብዬ ለማየት ስገባ እንዳለ ህዝቡ ይደውላል፣ እንዳለ ሼር እየተደራረገ በቃ ሪከርዳተሮች ምኖች ምን ብዬ ልንገርሻው? ቲክቶኩ ተጥለቅልቋል በሰርጌ ለታ፣ ማለት የዛኑ ለት። ለምን ከዛ በፊት አላደረገችው? ለምን እኔ አልሰጥሽም አላልኳትም እሱም አልሰጥሽም አላላት። ኦኬ። በዚህ የተነሳ እኔ በጣም ብዙ ጠላት አለኝ። እኔ ዛሬ መናገር እፈልጋለሁ። እኔ በጣም ብዙ ጠላት አለኝ። እኔ እንዳልለወጥ የሚጥር ብዙ ጠላት አለኝ። እንዳልሰራ የሚፈልጉ በጣም ብዙ ሰዎች አሉኝ። እኔ ከየት ተነስቼ እዚህ እንደደረስኩ እኔ እያውቃለሁ። ገባሽ? ሱቄን ለማዘጋት እኔ ለማስያዝ ብዙ ነገር ነው የሚሄዱት። በጣም ረጅም መንገድ ነው እየሄዱ አሉት። አብረሽ ሆነሽ አሳልፈሽ ወይ ትደባበላለሽ ትጋጭያለሽ፣ ላይፍ ላይ እኔ ፈትቼ እኔ ላይቭ ላይ እንኳን መጥቼ የአንድ ሰውን ሰው ነገር አንስቼ ተናግሬ አላውቅም። ምን አልባት እንኳን እኔ እያወራሁ ከወጣሁ በአንቺ ጉዳይ ከተበሳጨሁ ልወጣ ልናገር እችላለሁ። ከዛ ባለፈ ግን ከመጨፈር ከመስፈን ውጪ ወይ ስራዬን እየሰራሁ ላይቭ ከመግባት ውጪ ምንም ነገር አላደርግም። ግን ርዕስ ተደርጎ በየቤቱ እየተከፈተ እኔና ባሌ ነው ስንረገጥ የነበረው። እንደገና ቪዲዮ እየተቀ ቪዲዮን እየተቀባበሉ ገባሽ እኔ ሰው ጋር እኔ እኔ ወላሂ ነው የምልሽ አቡ እኔ ያ ሰው ጋር በጣም ብዙ ብር አለ፣ የተበላሁትን ብር አለ። ሀቄን ደውዬ አልጠየቅም። ቁርአን ነው የምልሽ። ማንም አይሰጠኝ፣ ደሚሩ ህሊናው የፈለገ ሰው መቶ ይስጠኝ። ግን በጣም ም የሚዘኝ ሰው ነኝ እኔ ሀቄን እንኳን ለመጠየቅ ማለት ነው። ወላሂ አፍሪካ ጸጉር ቤት ተቀጠረች። አሁን ልክልሻለሁ ካሜራውን። የስድስት መቶ ዶላር ሂውማኔን ሰርቃኝ ሄደ። ስትሰርቅ ካሜራ ላይ አለኝ። የተቀጠረች አበሻ ጸጉር ቤት ተቀጠረች፣ ሄድኩኝ እኔ አበሻ ጸጉር ቤት ሄጄ ዊጉን ተሰርተው አገኘሁት ሀያ ስድስት ማለት አበሻዋ ለአፍሪካዋ ነው የቆመችው። ምንም ነገር እዚህ ማድረጋችን ውጪ ወጥተሽ አድርገኝ ካሜራውን እያየች አይሆንም ነው ያለች። አልወሰደችም ከእኔ ጋር ልታስወጫ ስለፈለግሽ ነው አለች። ይህንን እያየሻ እ እኔ እሷ በውጭ አናግራት አለው። አፍሪካዋን አልኳት። ከዛ ማታ ላይ ስፈልጋት ልጅቷን ለማናገር እኔ ጋር የት ነው የምትኖረው? ራሷ ፀጉር ቤቷ ባለቤት ጋር። ባለቤቷ ማናት? አበሻ ናት። ወላሂ ሐቢባ ይኸው ቁርአን ነው የሀገሬ ልጅ ለሷ ብላ እንደዚህ ካደረገች፣ እኔ እጄ ብጣላ እኔ መክፈሪ እጄ ፖሊሲ ይዤ ብሄድ እንዳይሰሩ አደረገች ነው የምባለው። የሰው ርዝቅ ላይ ገባች ነው የምባለው። እኔ ነኝ ጥፋተኛ የምደረገው። ሀቄን ሰጠው ትቼ ነው ዝም ያልኩት። እኔ ብዙ ሰው ጋር ሀቅ ያለ አቡ፣ እኔ በኮንስሉ ነው የማያልፍልኝ ወላሂ ነው የምልሽ። በጣም ብዙ ሰው ማለት ነው እጄ በልተው ጠጥተው ዛሬ ለኔ ጉድጓድ ጉርጓድ የሚቆፍሩ ሱቄን ለማዘጋት ምን ያላደረጉት ነገር አለ? እኔ በሰሞኑ ነው ሁሉ ነገር የሰማሁት። ማለት እንታታለክሺ ሙሃዳቸው አው እኔ እሺ አቡ እኔ ነኝ ስራ ያስገባሁት? እኔ ጋር ቀጠሪያት ነው ደሞዟን የበላሁት? እኔ ጋር ለፍታ ነው ሀቋን የወሰድኩት? እኔ ሚዲያ ላይ ነው አንዴ ስራዬ። ለምን በርዝቄ ትመጣለች? ምን ልጅቷ የምትለው? ፑሽ አደረገኝ ሰው አለ ነው የምትለው። ማጥፋት ማለት በጣም ከባድ ነው። ነገ ለልጅ የሚቀመጥ ነገር ነው። እኔ በህይወት ዘመኔ ስኖር ወላሂ ይኸው ዛሬ በጣም ብዙ ሰው አለ። እኔ የሰው ሀቅ ያለብኝ ሰው ከሆንኩኝ ኑና ተናገሩ። ሀቅ ይበላል እንጂ አንድ ቀን የሰው ሀቅ በልቼ አላውቅም። ቁርአን ነው የምልሽ። አንድ ቀን የኔ እንዲሄዳል እንጂ ማለት ነው። የለም እኔ በቃ እንድ በዚህ የተነሳ ባዶኝ እንድቀር ነው የሚፈልጉት እነሱ። እኔን መጣን ነው የሚፈልጉት ገባሽ? አሁን እቺን ልጅ እየደገፉ አድርጊ እያሉ ልጅቷንም እኔ አታውቅኝ አበቃት እንዴ ምን አድርጌያት ነው? እኔ እኔን ያልፈውት እኔ ምን አገባኝ? እኔ ነኝ ይበሏት። እኔ ነኝ ስራ ያስገባኋት ባሌ ነው አይደለ? አልሰጥሽም አላላትም። እኔ ሰጥሻለሁ አላስ ሐሳብ ከመሉ ሰዎች እሺ ንገሪ። እሷ ሚዲያ ላይ ያሉ ሰዎች አሁን እዚህ ጋር እንኳን የሚሰሙን ሰዎች፣ እሷ ስለቸገረኝ ነው ብላ ስላመነች ሜሩት ላይ እርቦን አድረን አናውቅም አናችንም። ኦኬ ስለቸገረኝ ነው ብላ ስላለችና ስላለቀሰች እኔ ላይ መፈረድ አለበት? ብሯን ለመብላት ብሯን እንደዚህ ስጧት። ብሯን ብሯን አልሰጥም ያለ የለም። ለአንቺ ለማስረጃ ደግሱ። ማነው አንቺ የፈረደው ላይ ምን ነው ምን ነው ሱሱ ሐቃ አላት እቺ ልጅ ሐቋ፣ ባልሽ ጋር ነው ያለው ሐቋ፣ ላቧ፣ ደሞዟ። ስለዚህ ስለ ሐቅ ስንነጋገር ዮኒ መፖስድ መብታላት ሐቋን እስኪመልስላት ድረስ፣ አንችን ግን መንካት ትክክል አይደለም። ለምን አንች ሐቋን አልበላሽም። ይህ ትክክለኛው ነገር ነው። ሳይኖራት የውሸት ፈጥራ ቢሆን ኖሮ እቺ ልጅ ስም ለማጥፋት ነው ይባላል። አ ሳይኖራት፣ እናንተጋ ባልሽ ጋ ዮኒ ጋ አምስት ሳንቲም ሳይኖራት፣ የውሸት ፈጥራ ቢሆን ኖሮ እቺ ልጅ ስም ለማጥፋት ነው ይባላል። አንድ ሰው ሀቅ ካለ ሀቅ አለ። አቡ የያዘች እኮ እኔን ነው ዮኒን ጠይቂ እየተባለች ሁሉም ሰው ዮኒን ጠይቂ እየተባለች አይ ሱሱን ነው ልጁ ተጨቁኑ ነው ኖሮ እያሉ ትላንት እናምታወረ ለምን ለምጨቁ ነው። ለዚህ አጥፍታለች አዳም ጭሱስ፣ ለዚህ ትልቅ ጥፋት አጥፍታለች። ደጋግማ ይቅርታ ትጠይቃለች፣ አንቺን በመፖሰቷ አንቺን በመንካቷ። ዮኒን ግን እንደፈለገች ብትፖሰት ሀቅ አላት ላቧ እስኪመለስላት ድረስ ቢኮዝ ሀቋ ስለሆነ ቸገራትም አልቸገራትም ምን አያገባኝም። ገባሻ ቢቸግራትም ባይቸግራትም አንድ ሰው ሀቅ አለው ሀቅ አለው ከፈለገ ብሩን ተቀብሎ ያቃጥለው የራሱ ገንዘቡ ነው ላቡን የለፋበት ነው ስለ ሀቅ ስንነጋገር እኔ ስለ ሀቅ ከሆነ የምናወራው መተማመን አለብን አዎ ሀቅ አላት አዎ ላብ አላት ማንጋ ዮኒጋ አንቺን አብራ መፖሰት ዋጋን ትክክል አይደለም ትክክል አይደለም ብሎክ ሲያደርጋት አንቺ ጋር መታ ጠይቃሻለች አይደል አያገባኝም ካልሻት አንቺ ኦኬ አያገባኝም ካልሻት እሱን ሚዲያ ላይ የመፖሰት ሙሉ መብት አላት ሀቋን ለማስመለስ ሚዲያ ላይ በመውጣቷም እኮ ሀቋ ልታገኝ ነው። ነገ አይደል የሚሰማት ስላጣች ሚዲያ ላይ ወጣች። አንቺን ግን መፖሰቱ ትክክል አይደለም። ለምን አንቺ አይደለሽም ብሯን የወሰድሽው። አንቺ ምንም አይመለከትሽም፣ አያገባሽም። ስምሽ ሊነሳ አይገባም በዚህ ጉዳይ። ሚስቱ አደለች ደግሞ ለምትሉ፣ በሱሱ ፓስፖርት ዮኒ መሳፈር አይችልም፣ በዮኒ ፓስፖርት ሱሱ መሳፈር አችልም። ሁላችንም የየራሳችን ፓስፖርት አለ። ሁላችንም የየራሳችን ስም አለ። ሁላችንም እኔ ወንጀል ብሰራ እኔ ፍርድ ቤት የምገተረው እኔ እስር ቤት የምገባው ባሌ አይደለም። ባሌ ወንጀል ቢሰራ ባሌ ነው የሚታሰረው፣ እኔ አይደለውም። ስለዚህ እያንዳንዱ ሰው ለሰራው ነገር ራሱ ግለሰቡ ነው መጠየቅ ያለበት። ይሄ እንደ መሀይም የጅምላ ጨፍጨፋ ይቅር። በቃ ሀቋ ያለው ዮኒጋ ነው። ዮኒን የመጠየቅ ሙሉ መብት አላት። ዮኒን የመፖሰት ሙሉ መብት አላት፣ አላት ብሮ እስኪሰጣት ድረስ ሱሱን ግን ነው ቢካዝ እሷ ጋር አልገባም፣ ከእሷ ጋር ዲል አላደረጉም። እሷ አይደለችም ስራውን ያስገባቻት፣ እሷ አይደለችም ኮሚሽኑን የበላቸው፣ እሷ አይመለከታትም። አሁን ሱሱና መዱ ይታረቃሉ፣ ይቅርታ ትያታለሽ መዱዬ፣ ሱሱዬ በማይመለከትሽ አንቺ ሀቄን ሳትበይብኝ አንቺን ሰላም፣ ህይወታችሁ ትቀጥላላችሁ። ከይቅርታ በላይ ምንም የለውም። ከልብሽ ይቅርታ ጠይቂያት ሱሱን በእውነት አሁን ልቧ ውስጥ ሞልቷል። የእኔን ነገር አኪድ አጥፍቻለሁ፣ አስቀይሜሻለሁ እቴ። በጣም ይቅርታ፣ ከልብ ከልብ ይቅርታ፣ ከምር፣ ከልብሽ ይቅርበኝ። እኔ ክፉ ሰው አይደለሁም፣ አንቺም ክፉ እንዳልሆንሽ የሚያውቁሽ ነግረውኛል። አስቀይሜሻለሁ፣ በጣም ይቅርታ፣ ከምር፣ ከልቤ በጣም ይቅርታ። የሁላ ነገር ላይ ስላደረስኩሽ በጣም ይቅርታ። ስራሽ እንዲበላሽ ስላደረግኩኝ በጣም ይቅርታ፣ በጣም ሶሪ። በጣም ይቅርታ በእግዚአብሔር ስም በአላህ በምትወጁ ይቅርበኝ ይቅርታ እህቴ ጎበስ ከይቅርታ በላይ ምንም ነገር የለም የሰው ልጅ ሲያጠፋ ጥፋቱን አምኖ ይቅርታ መጠየቅ አለበት እና ጥፋትሽን አምነሽ ይቅርታ ስለጠየቅሽ እናመሰግናለን ሱሱ እኔና ህዝቡ ይቅርቷን እስክትቀበይ እየጠበቅን ቪዲዮ አብርተሽ ይቅርታሽን መቀበልሽን ንገሪያት ይቅርቷን ተሳስታ ነው ሰውናት ተሳሳተች ማሪ እሺ ተቀብያለሁ። አሁን ችግር የለም አልብሽ ትሱ ይካ ለብሽ ግን ጠላቶቼን ብትነግረኝ ደስ ይላል። እኔ ተቀብያለሁ። እኔ በእኔ ሲጀመር እኔ ሰውን ይቅር ስር ካንጀቴ ነው ይቅርም ነው። ግን ከሷ ጋር ከጀርባዋ ሲያደርጉት የነበሩትን ሰዎች ማወቅ ፈልጋለሁ። እቺ ልጅ እንደዚህ የሆነችው እሷ አይደለችም። እኔ ላ አላልኳትም። ገብታ እንደዚህ እስከማድረግ ደረጃ የደረሰችው ራሷ ብላለች። በአንድ በተው አቡ፣ እኔ ቦይሱን ላንቺ ትክራ ብቻሽን ስሙ፣ እኔ ገፋፍተው ነው የራሷ ጠላቶቿ ናቸው እንጂ እንደዚህ አይነት ክፉ ሰው አይደለም ብላ ተናግራለች። ገባሽ እኔ እንዳልሰራ የሚፈልጉ እንድወድቅ የሚፈልጉ ብዙ ሰዎች አሉ። ያንን ሰው ደግሞ ማወቅ ፈልጋለሁ። ለመሰለሽ እኔ ለማዘጋት ከመክፈር ተደውሎልኛል። ሱሱ ሱቅሽን ሊያዘጉኝ እኛ ጋ እየመጡ ነው ከፖሊስ ጣቢያ ሱሱ እንዲህ እየተደረገ ነው፣ ብዙ ነገር አለ። ስለዚህ እነዚህ ሰዎች አውቄ ራሴን መጠበቅ አለብኝ፣ ለልጄም ለኔም ለራሴም መፈራ አለው። እኔ ከዚህ በኋላ ካወኳቸው ግን ማንንም አልፈራ። ገባሽ ወይ በህግ መንገድ እጄ እነዚያን ሰዎች ጠይቃቸዋለሁ። ይቺ ልጅ እኔ የሰጥሻለሁ ያልኩ እየማልኩላቴ እንደዚህ ነገር ውስጥ የገባችሁ በ ራሷ ብላለች። ራሷን ብላለች። እኔ አይደለሁም። እኔ ትናንትም ላይቭ ላይ ሳወራ የነበረው ልጅቷ አይደለችም። ተገፍታ ነው። የገፋት ማን ነው? ምንም የለኝም። እኔ ትናንት ጥጭ አልኩ። እኔ ምንም የለኝም። እኔ ያለኝ መስሏቸው ከሆነ እንደዚህ እኔ ሱቁን ምኑን ለማዘጋት የሚጥሩት ወይ ከነሱ ከሌሎቹ በላይ የምሰራ መስሏቸው ከሆነ እኔ ምንም የለኝም። ደሃ ነኝ። እኔ የቀን ከሌት ነው የምሰራው። አቡኔ ጻጉሩን እንኳን ብሰራ ባልሰራ ችግር የለብኝም። ይሄን ዊግ መሸጥ ነው የምፈልገው። ገባሽ እሱንም እኔ ምንም የለኝም ደሀ ነኝ እኔ ተበድሬ ነው የምሰራው ከጓደኞቼ ተበድሬ ነው የምሰራው ብዬሽ ሁላ ተናገርኩ አመንኩ በቃ ያለ ይመስላችሁ እኔ ታዳጊ ነኝ ገና አመት አልሆነኝም በዚህ ደረጃ እንኳን እንደዚህ ስሰራ ሚዲያውም ላይ ስታወቅ ገባሽ ይሄን ነገር እኔ እኔን ሊጥል የሚፈልግ ሰው በውስጥም የሚያወራት ሰው ላይቭ ሪከርዱን እንኳን አጥፉልኝ ብዬ ሱሱ በጣም ብዙ ምቀኛ አለሽ ቤሩት ላይ ይሄን ፖስት እያሉ እየላኩልኝ ነው ብለው ነው የሚያወሩ ሪከርድ አተሮች ወላሂ ነው የምልሽ በዚህ ደረጃ ነው የበደልኩት ሰው ማን ነው ምንድን ነው ምን አድርጌው ነው ለምን አይወጣም? ልክ እንደሷ ተበደልኩኝ እንዳለችው ሱሱ በደለችኝ ብለው ለምን አይወጡም? በቃ እኔ ያደረግኩት ነገር ካለ ሰው ላይ ወየሰው ሰው አቅበልቼ ከሆነ ጎድቼ ከሆነ ይምጡ። እኔ ከባሌ ጋር ሰባት ዓመቴ ሰባት አመት ስኖር ያበሻ ሚስት ስለሆነ ካቡ አንገቴ ደብቼ መተው ሲደበድቡኝ እንኳን እሺ በዚህ ጋም ብዬ የምሰጥ ሴት ነኝ። ይሄው የቤሩት ሴት እየሰማ ነው። ለምን ልጅ አለኝ ባላለኝ በቃ አበሻ ነው ባሌ። ወይ አረብ አይደለም ወይ የሌላ ዜጋ አይደለም። ደረቴን ነፍቼ እንኳን እንዳልጋፈጥ ባሌን ሌላ ነገር ውስጥ መክተት አልፈልግም። እዚህ ሀገር በእንደዛ ነው የሚካሄደው። በወንድ በሌላ ዜጋ ምናምን ነው የሚካሄደው። መክሰስ እንኳን አይከሱሽም። በቃ በሌላ በወንድ ምናምን ነው የሚካሄደው። እኔ ደንግጬ ፈርቼ ፈሪ ሆኜ ነው እየኖርኩ ያለሁት፣ እየሰራ ያለሁት ያለ አጥያቴ ሲሰጡኝ እሺ ብዬ ሲሰድቡኝ ሲጣሉኝ እሺ ብዬ ገባሽ? ያ ነገር ደግሞ ንን ጭንቅላት ላይ እስከ መውጣት ደረጃ ይሄን ያህል በርቀት ይሄን ያህል ርቀት እንዳልሰራ ሰራ። ከዚህ ሀገር የሆነ ነገር እንደሆነ ገባሽ? ሱቄ እንዲዘጋ የሚካሄድበት ደረጃ፣ ለምንድን ነው ምን አድርጊያቸው ነው? ማወቅ ፈልጋለሁ። እቺ ልጅ ምናልባት በዚህ አላህ ያመጣልኝ አላውቅም። እነዛን ጠላቶች ላቅ ይሆናል፣ ትንገረኝ። ገባሽ አቡ፣ በቃ እኔ ይሄንን ነው የምጠይቃት። እኔ እኮ ቅድም ብያታለሁ። እኔ ከልብ ይቅር እንድልሽ ከፈለሽ ጠላቶች አውስ አውስ፣ ለኔ ነገር ይሁን ስለኔ ትንገረኝ፣ ባውስ እዚጋ ሳይሆን በውስጥ ትንገር የለን በቃ፣ በውስጥ ነግርሻለች። እኔም ቁጥሯ አለኝ ኖረ ጠይቃትና በውስጥ ነግርሻለሁ እንጂ እዚህ ጋ እሷንም ሊጎዷት ይችላሉ። ገባሽ ወዚጋ ይነገራል ሄር ላይ አንቺም የእኔም ጓደኞች ናቸው። እኔ ከሊት ከሊት ብዬ እኔ ልጠቁምሽ አልችልም አላቅምና፣ ገባሽ። ግን እኔ የእነሱ መጠቀሚያ በመሆኔ አንቺን ስላስቀየምኩ ይቅርታ ብያለሁ። በአላ ስም ይቅርታ በይኝ። በቃ ይቅር በይኝ፣ ሶሪ፣ በጣም ይቅርታ ቃላሱሴ ቃላሱሽበ ሱሱ ሚውት ነሽ ሚውት ነሽ ሱሱ ሚውት እኮ ነሽ ሚውት ነሽ። አቡ እኔ ይቅር እላታለሁ፣ ችግር የለውም። ይቅር ብያታለሁ፣ ችግር የለውም። ስም ስም ነው፣ እንዳመጣሁት መልሼ ስሜን አስተካክሏለሁ። ቢቀርም ችግር የለውም፣ ባልሰራም ችግር የለውም። እኔ ጤና፣ ልጄ ጤና፣ ችግር የለብኝም። እኔ ግን እኔ ለሰው ልጅ መጥፎ አይደለሁም። ለምን በዚህ ደረጃ ይካሄድብኛል እኔ ምንድን ነው የተሻለ ነገር በልቼ ነው ወይ? ከነሱ እኩል ነው። ከማንም እኩል ነው የምበላው። እኔ ቦርሳዬ ቦርሳቸው ነው የማንም ማለት ነው። ልንገርሽ፣ አብ ወላይ፣ እንደዚህ አይነት ሴት ቦኖሮ እኔ ልጥጦኝ እዚህ አታገኝኝም ነበር ዛሬ። በለፋሁበት ልክ ማለት ነው፣ በመስራቴ ልክ በዚህ ደረጃ እኔ በብር ምወቀስ። ሴት እልህ ስላስያዘችኝና ስላስፈራራችኝ እንጂ እኔ እዛኑ ቀን ሰጣት ነበር። ተበድሬ ባይኖርኝ ተበድሬ ሰጣት ነበር። ግን በደንፉና በኃይል ስለሆነ የምጠይቀኝ ለምን? ማነች እሷ? ምንድን ነው እንድታመጣ? ነው ምን እንድታመጣ? በቃ ተናደጃለሽ። ንግግሯ፣ ዛቻዋ፣ ቮይሱ ልክሄድሻለሁ። አቡ ገባሽ? ያ ነው እንዳልሰጣትም ያደረገኝ እንጂ ነው አጥቼ ወይም ደግሞ መስጠት አቅቶኝ አይደለም። እኔ ባልችል ጓደኞቼ ይከፍሉልኛል። እኔ ባይኖረኝ ተበድሬ እስጣታለሁ። ንግግሯ ግን በኃይል ነው ገባሽ? ያ ነው ያጋጨን። እሷም ኃይለኛ እኔም ምልህኛ። ገባሽ? ያ ነው እንዳንሰጣት እንደዚህ እስከዚህ ደረጃ የደረስ ነው ታዲያ እኔ አሁን እሺ፣ እኔ ምን እንደተመኘ ታውቂያለሽ አቡ? ስራ ባልኖረኝ፣ ልጅ ባልኖረኝ በቃ እንደ ማንኛውም ሰው ለመሆን ማለት ነው። እንደ ማንኛውም እራሴን አስከብሬ ለመኖር ነው። እንዴ ግዴታ የሌላ ዜጋ እንትን መሆን አለብኝ? በእንደዚህ ነው የሚያስቡት፣ ቤይሩት ላይ። አቡ ወላሂ ነው የምልሽ፣ እኔ በጣም ብዙ ነገር ደርሶብኛል ከዚህ በፊት በጣም ማለት ነው፣ ብዙ ነገር። ግን አሁን እንደ በፊቱ ዝም ብዬ መኖር ልጄ፣ ልጅ ምጭቱት የሚጠባ ልጅ አይደለም፣ አራስ አይደለም። እኔ ዛሬ አድርገሽው እመጣለሁ። ኢትዮጵያ ይህን ያህል አንገቴን ያስደፋኝ ልጄ ነው። አድርሰዋለሁ። እንደነሱ እኔም መሆናለሁ በቃ ያን ከሆነ የሚፈልጉት አቦ አስበሽዋል። እኔ ይሄ ሁሉ አመት ኖሬ ወልጄ ሰው ሀገር ላይ ገባሽ ከቤተሰብ ርቄ ቤተሰብ ያላሳየኝን ወግ ማለት ጓደኞች እያሳዩኝ ወላሂ አላጣጣም ልጄ ምን አገባሁ ውሻ የሆንኩለት ልጅ ለምን ይሰደብብኛል? በእኔ የተነሳ ነው። መጀመሪያ እኔ እዚህ ጋር ከማንም አስቀድሜ ሚስቴን ሱሱን ስለ እግዚአብሔር ብለሽ ይቅርታ አድርጊኝ ያለ ስምሽ ስም ስላሰጠሁሽ፣ በእኔ የተነሳ እንደዚህ ስለሆንሽ። ሁለተኛ ደግሞ መዲ አንቺ የጠየቅሽ መንገድ እንጂ እኔ አንቺን ብር መከልከል ወይ መብላት ፈልጌ አይደለም። ስላቆየሁብሽ፣ ስለተቸገርሽ በእውነት በእግዚአብሔር ስምን የሚል ይቅርታ ጠይቅሻለሁ። ወንድሜ ለሳተብሽ ደግሞ ወንድሜ ልዝናና ከሀገር ወጥቶ ነው እንጂ አገር ላይ ቢኖር ኖሮ አስገብቼው ይቅርታ ይጠይቅሻል። በቃ በዚህ እንጨርሰው። ሩ በጣም ጥሩ ስለዚህ ስራው በጣም ጥሩ ጋር ይቅርታ በቃ እሱ ይቅርታሽን ተቀብዬሻለሁ ጠላቶቼን ብቻ ንገሪኝ ብላታለች እሱም በውስጥ ትነግራታለች ሶ መዱዬም ለሌላ ጊዜ ሰው አትስሚ ሰውን ያሳሳተሽ እንጂ ሱሱ እንደማይመለከታት አንቺ ማይተሻል ሶ የኔ ደግሞ ሀቅሽን ስላዘገየሁብሽ አንድ ሰዓት ቢሆን የሰውን ሀቅ ማዘግየት ይቅርታ ያስጠይቃል እና ስላዘገየሁብሽ ይቅርታ በላትና በቃ በሰላም እንለያይ ብያ ነው እኔ በጣም ከፍት ቤተሰብ ነው። ቤተሰብ ክብር ነው። ከምን አይነት ቤተሰብ እንደወጣው ጠንቅቄ ያውቃል። ወንድሜን አደባባይ ላይ ነፍሰ ገዳይ ስትለው እኔ ትናንትና በንዴት እንጂ የሆነ ነገር ባደርጋት ይሆናል አይሆንም። ማናችም ላይ ማንቀበለው ሀቅሽን ስላቆየው አሁንም ይኸው ሰባት ሺ የሆነው በአንቺ አጠያየቅ ነው እንጂ እኔ ይቆራረጣል ሊሆኔ

አዎ፣ እኮ ዮኒ እሷ በደንብ ደጋግማ ሱሱን ይቅርትታለች። ግን ይቅርታ የሚለው ቃል ከአንተ አፍ ሲወጣ አልሰማንም። ገንዘብሽን ስላዘገየው ብሽ ይቅርታ በላትና ልጅ ሲናል። በእውነት እኔ ሶስቴ ነው አራት ይቅርታ እኮ አልኩ። ወይ እየነዳሁ ስለነበረ ነው እየተቆራረጠ አልሰማነውም። ህዝቡ ይቅርታ የሚለውን ቃል አልሰማ እኔ በዱ በጣም ይቅርታ በጣም ከምነግርሽ በላይ እንደዚህ አይነት ሰው አይደለውም። እንደሆነ ያረክሽኝ አንቺ ተሰሩፋት ነው የእኔ ስም ሌላ ሰው ጋር ስለደረሰ ከፍቶኝ ያቆየሁት እንጂ እኔ አንቺ አቅሽን ከዚህ በኋላ እዚህ ራሱ ባንቀርብ እንደምንሰጥሽ ሰጥሽ እናውቃለን። ስለዚህ በጣም ይቅርታ። እልህ መጥፎ ነው። እልህ ሰውን ያገዳድላል። ለወደፊት በፍቅር ይሁን። ለማንም ለኔም ትምህርት ነው ይሄ